አሰላሙ አሌይኩም ረህማቱላሂ ወበረካቱ። የተከበራችሁ ተወደዳችሁ፣ ውድ የቱ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሰብስክራይብ፣ ሽር ማድረጋችሁ እንዳትረሱ። አዲሶች ነባሮችም እንደዚያው ላይክ፣ ሽር፣ ኮሜንት፣ አስተያየትም ካላችሁ ማስተካከለው ነገር ኮሜንት ጻፉልኝ። ዛሬ የመጣሁት አሲር ለይሙን ወይም የሎሚ ጭማቂ ልሰራ ነው። አሁን ሙቀት ነው፣ የሎሚ ጭማቂ ያስፈልጋል። እዚህ እንደምትርትና አና አለኝ። እዚህ ደግሞ ልጫ የቆረጥኩት ሎሚ አለኝ። እነዚህን የምቆርጣለሁ። እዚህ ደግሞ ፊንጃል ስኳር አለኝ። እዚህ ደግሞ ውሃ አለኝ። እዚህ ደግሞ ከላጣለኝ፣ ይሄ ልጫውን ጨምሬበታለሁ። ልፈጫው ነው። ለምን ከላጣው? ብዙ ነገር ስለሚፈጭበት አሲር ምናም ስንሰራ ያነ ብዙ ነገር የተፈጨበት የእሱን ጣም ስለሚወስድ፣ መጀመሪያ የሎሚውን ልጫ ከላጡ እናጥብበታለን ማለት ነው። አሳያቸዋለሁ። ስተልጫው እንዳትጠቀሙ። ለምን ስተልጫው ከተጠቀማችሁ ይማረራል ማለት ነው። አሲሩ ለብዙ ሰዓት የሚቀመጠው ያለ ልጫው ስትጠቀሙ ነው። እንደዚህ ያደርጋችሁ ማለት ነው። እንደዚህ ያደርጋችሁ ላጡ። ግን ስተልጫው ከፈጫችሁት ይማረራል ማለት ነው። ስለሚማረር ብዙ ሰዓት አይቀመጥም። እናንተ ደግሞ ስኳር አለመጠቀም ትችላላችሁ። ማር ከፈለጋችሁ ማር እንትን ከፈለጋችሁ ንስትላ ሐሊብ ንስትላ ከፈለጋችሁ ሐሊብ ንስትላ መጠቀም እንዳትረሱ ማለት ነው። እዛ እንደዚህ አድርገን ፍሬም ካለ ፍሬ ማውጣት ይጠበቅብናል። ገባችሁ? ፍሬው እንትን እንዳይል ማለት ነው። ይማረራን ፍሬ ካለው እና ልጬ ሁሉንም እመለሳለሁኝ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ሹርደቼ በዚህ መልኩ ልጨው ጨርሻለሁ። አሁን ይሄን ከላታ ውስጥ አደርገዋለሁ። ይሄን እፈጨዋለሁ። ከፈጨው በኋላ እናደርጋለሁ መሰላችሁ፣ እቃ ይታጠብበታል። ይሄ እንቁላል ምናምን የነካ እቃ፣ እንቁላል ምናምን ከሰራችሁ ታጥቦበታላችሁ። ያው ፌሪ በሉት። ሹርደቼ ይሄን መፈጨት የምደፋው ስለሆነ ከዚህ ነው ውሃ ማውስተው ማለት ነው። ምን ውሃ አልጠቀመም አዛ እንደዚህ ከላጣችን እናስተካክላለን። እሽ ወደች፣ በዚህ መልኩ ፈጭቻለሁ። ይሄ የሚደፋው ነው ግን አጥልለዋለሁኝ። አጥልሌ እጠቀመዋለሁኝ፣ ለእቃ ማጠቢያ ማለት ነው። እዚህ ማጥለል እናደርጋለን፣ እዚህ እናጠለዋለን። ደቂቃ እሺ፣ ወንዶችዬ፣ አሁን ሎሚያችንን እናረጋለን። አሴራችንን ልንሰራ ነው። ከላጣውን አጥቢዋለሁ። ሽታው በጣም ይጣፍጣል። እዛ ናእና እናረጋለን። የምንፈልገውን ያህል ናእና፣ እዛ ውሃ። ስኳሩን መጨረሻ ነው የምናረገው። ፈጭተን ካጠለልነው በኋላ ስኳር የምናረጋ አሁን መጀመሪያ አለብን ሎሚውንና ናእናውን ብቻ መፍጨት ነው። ውዶች እንዳይጮፍባችሁ እያልኩ ነው። አሁን እናጠለዋለን ማለት ነው። ማወፈርም ማቅጠንም የራሳችሁ ምርጫ ነው። እዚህ ማጥለያ ላይ አዘጋጅቻለሁ። ያው ማቆመው አንደኛ ለድምጡ ሁለተኛ ደግሞ ቪዲዮ እንዳይረዝምባችሁ ነው። አሁን ይሄ እነሱ ወፍረም ስለማይፈልጉ ትንሽ ቀጠን ስለማደርገው ውሃ ጨምርበታሉ ማለት ነው እና እዚህም የተረፈኝ ስላለ ሁሉንም ስላለ ስላለ ያዘልኝ ከላጣው መልሽ ፈጫዋለሁ ይሄን ማለት ነው። እሺ ይሄንም እንፈጫዋለን እንደዛው ባቃው፣ አሁንም እናጣለዋለን ማለት ነው። አሁን እሺ፣ አሁን እናጣለዋለሁ። አሁን ቀጠን ስለሚፈልጉ ሰላም፣ ለሰስ ያለ ስለሚፈልጉ ትንሽ ውሃ ደግሞ ጨምረበታል። እየቀመስኩ ነው ግን፣ ውሃ ጨምረው እየቀመስኩኝ ነው ጨምረው። እናንተም እንደዛ እየቀመሳችሁ ነው ጨምራ ያለባችሁ አሁን ትንሽ ይሄ አረጋ ለፈላጣው ማላቀለቅበት እዛ መልሼ እንደዚህ ከላይ አረግበታለሁ ማለት ነው። ካላ ሲሄድ ይደፈን አላቀለቅኩት ሲጀመር። አሁን ስኳሩ እንፈጫለን ማለት ነው። ስኳሩ ጋር አሁን ስኳር ማይወድ ካለ ይሄን ሁለት ጆክ ማድረግ ትችላላችሁ። ጥቀኑስና በስኳር ለሚፈልገው ትፈጫላችሁ፣ ጥቀኑስና ደግሞ ስኳር ለማይፈልገው ታስተርፋላችሁ ማለት ነው። አሁን ይሄ ሁለት ጆክ ይሆናል። ወደችዬ ከላጣውን አጥቤዋለሁኝ። አሁን አሲሩን እናረጋለሁ። ሁሉንም አላረገውም፣ ከላጣው አይችለውም። እዛ ስኳር እናረጋለሁ ማለት ነው። እናንተ ከዚህ በላይም ስኳር መጨመር ትፈልጋላችሁ ከፈለጋችሁ ጨምሩ፣ የኔ በቂ ነው ይሄ ስኳሩ። እሽ ውዶችዬ አሁን ገጥመዋለሁኝ። አሁን እንደዚህ መልሰን ውዶች በዚህ መልኩ ፈጭቼ ጨርሻለሁ። እሺ ውዶች ይ ፈጭቼ ከጨረስኩት በኋላ ይሄኛው ጋር አቀላቅላለሁ ስኳሩ ማችን እንዲሆን ማለት ነው በአንድ ላይ እዛ መልሼ ደግሞ ወደ ልክ እንደ ሀገር ቤቱ አገለባብጠዋለሁ ማለት ነው። እያችሁ ሲያምር በጣም ነው የሚያምረው። ማሻላ ተባረከላ ፈናን ፈናን ፈናን ፈናን እኮ ነኝ፣ በጣም ጎበዝ ምግብ ሰሪ ነኝ ለማታውቁ ማለት ነው። እሺ ወደች አሁን መጀመሪያ ስኳሩን እቀምሳለሁ ያስላ ደስ አይለው። ይህ በጣም ቆንጆ ነው። ስኳሩ ለአሁን ለሙቀት በጣም አስፈላጊ አሲር ነው። ስሩ እና ጠጡ። በተለይ መዋኛ ምናምን የምትሄዱ ልጆች ካላችሁ መጠጣት አለባችሁ ሰርታችሁ ያቸው ጨረስኩት። በጣም ነው የሚጣፍጠው። እሹ ወደ ጆካችን እና አሴራችን ልንገለበጥ ነው። እንዲቀዘቀዝ ተላጫ እናደርገዋለን ማለት ነው። እናንተ በረዶ መጠቀም ትችላላችሁ። እኔ ግን በረዶ ስለማልፈልግ በዚህ አድርጌዋለሁ ማለት ነው። ዛፍ ላይ ዘር አደርገዋለሁኝ ይቀዘቅዛን እና ሰርታችሁ ጠጡ እላችኋለሁ። ይህን መስራን የዛሬው ቪዲዮዋችን። እና እኔም መጠጣት ራሱ እፈልጋለሁ። በጣም ነው የተመቸኝ ማለት ነው። እና እንደዚህ አድርጋችሁ ጠጡ። እወዳችኋለሁ። ቻው ቻው፣ ባይ ባይ። ሰብስክራይብ ላይክሽን ማድረጋችሁ እንዳትረሱ። ልንዋኝ ነው። የዋኝን ይህን ጠጣለን ማለት ነው። መዋኛውን ደግሞ አሳያችኋለሁ። መዋኛችን ይሄን ይመስላል። ውሀው እንደሚታያቸው እዚህ መጥፈን ደግሞ እዚህ ሸለያችን ውሃችን አለ። በነገራችን ላይ ይሄ ቤት ነው ገባችሁ። ይሄ ሴትያችን እናት ቤት ነው። መጥፈን ነው እንዋኝ ማለት ነው እዚህ። ለዛ ነው አሲሩን የሰራ ነው። የዋኘን ግን ጣጣ ማለት ነው። ለምታይ ውሀ እየሞላ ነው። እዚህ ደግሞ መዋኛው አለ። እዚህ ደግሞ እንትናቸው ተነጥፏል። ክሬማቸው ምናቸው የፀሐይ ማለት ነው፣ የፀሐይ ና መዋኛ እና ይህን ይመስላል። የዛሬው ቪዲዮዎችን እንደወደዳችሁ ተስፋ አድርጋለሁ። ላይክ፣ ሰብስክራይብ፣ ሽር ማድረጋቸው እንዲያትረሱ ተወዳችኋለሁ። ባይ ባይ። ልዩ አሴር ነው፣ ሰርታችሁ ጠጡ። ሞክሮ ትወዱታላችሁ። ቻው ቻው። እየጠጣሁለት ነው አለቃያችሁት። በጣም ነው የሚጣፍጠው። ጠጡ፣ ሱሩና ጠጡ።